ዓለማችን ላይ በጣም ብዙ ሚስጥር አለ። የሚስጥር መገኛ ከሆኑ የሚስጥር ማዕከል ከሆኑ ቦታዎች መካከል ደግሞ አንዷ ሀገራችን ኢትዮጵያ ነች። እንደምታቁት ከሰሞኑ አንድ መረጃ በጣም ቫይራል ሆኖ ነበረ። ገነት ኢትዮጵያ ውስጥ ነች የምትገኘው የሚለው መረጃ በጣም ብዙ ዓለም አቀፍ ሚዲያዎች ላይ ሀሳቡ ሲንሸራሸር ነበረ። ከዛ በኋላ ደግሞ የእኛ ሀገር ማህበራዊ ሚዲያ ላይ በጣም በስፋት ሲንሸራሸር ነበረ፣ ሀሳብ ነበረ፣ እንደዚህ ተባለ ተብሎ በጣም በስፋት መነጋገሪያ ሆኖ ነበረ። ስለዚህ ዛሬ የምነግራችሁ የመጠቆማችሁ ስድስት መጽሐፍት አሉ። እነዚህ ስድስት መጽሐፍት ይህንን ሚስጢር ለመረዳት የሚያስችሏችሁ መጽሐፎች ናቸው። እንዳለመታደል ሆኖ ስለ ሀገራችን ኢትዮጵያ ነጮች ሲነግሩን ወይም የውጭ አካል ሲነግረን ነው እውነት መስሎ የሚሰማን የእኛ ሀገር ጸሐፍት ስለ ኢትዮጵያ አስደናቂ ነገር ሲጽፉ የኢትዮጵያን ሚስጥር ሲገልጡ ብዙ ጊዜ ተረት ነው የሚመስለን፣ ቅዠት ነው የሚመስለን። እንደውም ስድብ ይቀናናል፣ የሚጽፉትን ሰዎች እናገላቸዋለን እንጂ። ብዙ ብዙ ብዙ የአገራችን ሊቃውን ስለ ኢትዮጵያ ሚስጥራት ዓለም ሚስጥራት ጽፈዋል። ታትመውም የሚገኙ መጽሐፎች አሉ። ስለዚህ ገነት ኢትዮጵያ ውስጥ ነው የምትገኘው የሚለውም መረጃ በስፋት የጻፉ የተጻፉባቸው ስድስት መጽሐፎች ነው የምጠቁማቸው። ልታነቧቸው የሚገቡ ስድስት መጽሐፍት ናቸው። ይሄ ስለ ገነት ብቻ ሳይሆን አዳምና ሄዋንም ኢትዮጵያዊ ስለመሆናቸው አዳምና ሄዋን እንዴት ወደ ኢትዮጵያ እንደመጡ የሚያስረዱ እና ሌሎችም ከዚህ ጋር ተያያዥ የሆኑ መንፈሳዊ ሚስጥራቶችን፣ ታሪካዊ ሚስጥራቶችን በስፋት የሚዘረዝሩ መጽሐፎች ናቸው። የመጀመሪያው መጽሐፍ በተደጋጋሚ የጠቆምኳችሁ መጽሐፍ ነው። አባ ተስፋ ስላሴ ሞገስ የጻፉት መጽሐፍ ነው። ቅዱስ ማርቆስ ኢትዮጵያዊ ነው የተዋህዶ አንበሳ መድኃኒዓለም ኢየሱስ ክርስቶስ ነው የሚል መጽሐፍ አለ። ይህን መጽሐፍ አግኝታችሁ ልታነቡ ይገባል። ስለ ገነትና ስለ ኢትዮጵያ መረዳት ከፈለጋችሁ፣ አዳምና ሄዋን ኢትዮጵያዊ ስለመሆናቸው ለመረዳት ከፈለጋችሁ፣ ሁለተኛውም በጣም በጣም በጣም በጣም ፈልጋችሁ ልታገኙት የሚገባው መጽሐፍ አሁንም በአባታችን አባ ተስፋ ስላሴ ሞገስ የተጻፈ መጽሐፍ ነው። በሕይወት እያሉ ከቢቢሲ ጋር ቃለመጠይቅ አድርገው ነበር እና እሱን ወደ መጽሐፍ ቀይረውታል። የመጽሐፉ ርዕስ አንደኛና ሁለተኛ መጽሐፍ የቢቢሲ የጥያቄ ጥበቦችና የአባ ተስፋ ስላሴ የሚስጥር መልስ የሚል መጽሐፍ ነው። እዚህ መጽሐፍ ላይ በርካታ መረጃዎች አሉ፣ ስለ ገነት ኢትዮጵያ ውስጥ መገኘት፣ ስለ አዳምና ሔዋን፣ ሌሎችም ሰፊ ጥበባት ማለት ነው። ሌላኛ የመጠቁማችሁ መጽሐፍ በታላቁ አባታችን እሳቸውንም ነፍሳቸውን ከደጋጎቹ ቅዱሳን ተርታ ያስቀምጥልን ንቡረ እድ ኤርሚያስ ከበደ ወልደ ኢየሱስ የጻፉት መጽሐፍ ነው። አዳምና ሔዋን በኢትዮጵያ ይላል። ይህም መጽሐፍ በቃ በጣም ልታነቡት የሚገባ ነው። አዳምና ሔዋን ኢትዮጵያዊ ስለመሆናቸው በስፋት የሚዘረዝር መጽሐፍ ነውና በቂ መረጃ ይሰጣችኋል። ሌላኛው የምጠቁማችሁ መጽሐፍ አሁንም በታላቁ አባት በንቡረ እድ ኤርምያስ የተጻፈ መጽሐፍ ነው። ኢትዮጵያዊ በማንነቱ ፍለጋ የሚል መጽሐፍ ነው። ኢትዮጵያዊነታችሁን ፈለጋችሁ ማግኘት ከፈለጋችሁ የመጀመሪያው ልታነቡት የሚገባ መጽሐፍ ይሄ ነው እና ስለ አዳምና ሔዋን ኢትዮጵያዊነት ሌሎችንም ከገነትም ጋር ከሌሎችም በጣም ብዙ መንፈሳዊ ሚስጥራትን ከኢትዮጵያ ጋር የተገናኙ መንፈሳዊ ሚስጥራትን ልትረዱበት ሚስጥሩ ልትገልጡበት የምችሉበት መጽሐፍ ነው። ሌላ የመጨረሻ የምጠቁማችሁ መጽሐፍ ቅድም እንደጠቀምኩት በአባ ተስፋ ስላሴ ሞገስ የተጻፈ ነው። ከማረፋቸው አስቀድሞ መጨረሻ ላይ የጻፉት መጽሐፍ ነው። ሃይማኖት፣ ፖለቲካ፣ ፖለቲካ፣ ሃይማኖት የሚል መጽሐፍ ነው። ብዙ የዓለም ሚስጥራትን የኢትዮጵያ ሚስጥራትን የገለጹበት መጽሐፍ ነው። ይሄ መጽሐፍ እሱን አግኝታችሁ ልታነቡ ይገባል። ስለዚህ ገነት ኢትዮጵያ ውስጥ ባህር ዳር ጣና ሀይቅ ነው የምትገኘው የሚለውን የግድ የውጭ ሚዲያ ላይ አይደለም መስማት ያለባችሁ። እነዚህ መጽሐፍ ላይ እነዚህ መጽሐፍት ላይ አሁን የጠቀስኩላችሁ መጽሐፍት ላይ እነዚህ መረጃዎች በስፋት ተቀምጠዋል። ምንጭ እያጣቀሱ ማለት ነው እና ልታነቧቸው ይገባል። ተጨማሪም ሌሎች የታተሙ መጽሐፎች አሉ። በቀጣይ ደግሞ ሌሎች መጽሐፎችን ጠቁማችኋለሁ። በቀጥታ ከአዳምና ሔዋንና ከገነት ጋር የተገናኙ መረጃዎችን የያዙ መጽሐፍት ማለት ነው። አንብባችሁ የተረዳችሁትን ነገር ልታስቀምጡልኝ ትችላላችሁ። ጥያቄም ካለ አስቀምጣችሁ ልንወያይበት እንችላለን።